ፕሪምየር ሊግ ዘጠነኛ ሳምንት ነገና ከነገ በስቲያ ተጠባቂ የሆኑ የጨዋታ መርሃ ግብሮች የሚከናወኑ ይሆናል። ከነዚህ ተጠባቂ ጨዋቶች መካከል አንዱ የማንቸስተር ሲቲና የአስተን ቪላ ጨዋታ ተጠቃሹ ነው። ነገር ግን እኛ ከዚህ ጨዋታ ጋር አስታከን አንድ የማንቸስተር ሲቲ ተጫዋችን የምንመለከት ይሆናል፤ የማንቸስተር ሲቲውን ግብ ጠባቂ ዣንሉዢ ዱናሩማ። ይህ ግብ ጠባቂ ማንቸስተር ሲቲን ከተቀላቀለ ጊዜ ጀምሮ የክለቡ መከላከል በብዙ መንገድ እየጠቀመ እንደሚገኝ እየተገለጸ ይገኛል። ጂጂ ዱናሩማ ለማንቸስተር ሲቲ ምን አይነት ግልጋሎት ነው እየሰጠ የሚገኘው? የክለቡን አጫዋወትስ በሚገባ አዳብት አድርጎታል የሚለውን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤናስጥልኝ የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች፣ እንዴት ናችሁልን? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ እንድትጀምሩ በአክብሮት እጋብዛለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ጂጂ ዱናሩማን በዚህኛው ፕሮግራማችን ላይ የምንመለከት ይሆናል። ግብ ጠባቂው ማንቸስተር ሲቲን ከተቀላቀለበት ጊዜ ጀምሮ የቡድኑን መከላከል እንዲሁ ደግሞ የቡድኑን ማጥቃት በአስገራሚ ሁኔታ ነው እያገዘ የሚገኙ እና እንግዲህ ወደ ማንቸስተር ሲቲ ወደ ማንቸስተር ሲቲ ሲመጣ በእግሩ ለመጫወት ብዙም የሚቸግረው ግብ ጠባቂ ነው እየተባለ ሲነገርለት ነበር። ግን ክለቡን ከተቀላቀለበት ጊዜ ጀምሮ ደግሞ ብዙ ነገሮቹ እየተቀየሩ እንዳሉ እያየን እንገኛለን። በሳምንቱ አጋማሽ በአውሮፓ ቻምፒየንስ ሊግ ማንቸስተር ሲቲ ቪላሪያልን በገጠመበትና ባሸነፈበት ጨዋታ ላይ በ ሰላሳ ሰባተኛው ደቂቃ በክለቡ የፊት መስመር ተጫዋች በጂዮርጂ ሚካታውዲዤ ከፍተኛ የሆነ ጫና ውስጥ ገብቶ ነበር። ነገር ግን ኳሱን በግራ እግሩ ኮንትሮል ያደረገበት ከዛ ደግሞ በተረጋጋ ሁኔታ ኳሱን ለመጫወት ጥረት ያደረገበት መንገድ እና ለማንቸስተር ሲቲ ደግሞ ተጫዋቹ ምን ያክል ጠቃሚ እንደሆነ ያሳየበት አንድ ሞመንት ተፈጥሮ ነበር። ኤደርሰን ክለቡን ለቆ ከወጣ በኋላ ማንቸስተር ሲቲ ምን ግብ ጠባቂ ሊያገኝ ይችላል የሚሉ በርካታ ጥያቄዎች ነበሩ። ከዛ በኋላ ይሄኛው ግብ ጠባቂ ማንቸስተር ሲቲን ተቀላቅሎ አሁን በጣም በሚያስገርም ሁኔታ ክለቡን እየጠቀመ ይገኛል። በተለይ ደግሞ ከኳስ ጋር በሚቆይበት ጊዜ በራስ መተማመኑ እጅግ በጣም የሚያስገርም ነው። ያው ፔፕ ጓርዲዮላ ያጫወት ሺፍት ሊያደርግ ይችላል ወይም ለውጥ ሊያደርግ ይችላል። ምክንያቱም ከዚህ ቀደም በእግሩ በመጫወት የሚታወቀው ግብ ጠባቂ የደርሰን ሞራይስ ነበር፣ የክለቡ ተጫዋች የነበረው። አሁን ደግሞ ጓርዲዮላ በእግሩ ከመጫወት ይልቅ ሞር ሹት ስቶፐር የሆነ ግብ ጠባቂ ነው ያስፈረመው የሚሉ አይነት ጥያቄዎች ሲነሱ ነበር ግን ተጫዋቹ ደግሞ አሁን ያንንም ነገር አዳምት እያደረገው እየመጣ እንዳለ ይሄ ግብ ጠባቂ እያሳየን ይገኛል። ኤደርሰን በእርግጥ በእጁም ሲጫወት ወይም ደግሞ ኳሶችን የሚመልስ አይነት ግብ ጠባቂ አይደለም ብለን መከራከር አንችልም። ምክንያቱም በማንቸስተር ሲቲ ባደረጋቸው 372 ጨዋታዎች 168 ክሊንሽቶችን አስመዝግቦ የወጣ ግብ ጠባቂ ነው። ስታሲካሊ ስትመለከቱት በጣም ጥሩ የሚባል በፕሪሚየር ሊጉ ከተመለከትናቸው ምርጥ ግብ ጠባቂዎች መካከል አንዱ እንደሆነ ማስታወስ ይቻላል። በተለይም ደግሞ በፕሪምየር ሊጉ ማንቸስተር ሲቲ ውጤታማ በነበረባቸው ዓመታት ኤደርሰንን አለማንሳት ወይም ደግሞ ሜንሽን አለማድረግ አይቻልም። ከስምንት የውድድር ዓመታት በፕሪምየር ሊጉ ካሳለፋቸው ማለት ነው በአምስቱ ኦቨር ፐርፎርመር የሚባለ ወይም ደግሞ ከሚታሰበው በላይ ምርጥ ፐርፎርማንስን ያሳየ ግብ ጠባቂ ነው። ለዛም ነው ማንቸስተር ሲቲ ለዓመታት በዚህ መንገድ ውጤት ሲያመጣ የተመለከት ነው። ነገር ግን ኤደርሰን ከክለቡ ሊለቅ እንደሚችል በተገመተ ጊዜ ጄምስ ትራፎርድን ነው ማንቸስተር ሲቲ መልሶ ወደ ክለቡ እንዲመጣ ያደረገው። ግን ከዛ በኋላ ካያችሁ በመጀመሪያዎቹ ጨዋታዎች ላይ ጄምስ ትራፎርድ ግልጽ የሆኑ ስህተቶችን ሲሳሳት፣ እንዲሁ ደግሞ ይሄ በጣም ነርቨስ የመሆን አይነት ሁኔታዎችን ስናይበት ነበር። እና ቶሎ ብሎ ማንቸስተር ሲቲ እንደው ይህንን ግብ ጠባቂ ማስፈረም አለበት፣ ዱናሩማን ማስፈረም አለበት የሚሉ ሀሳቦች ሲነሱ ነበር እና አሁን ጋርዲዮላ ይህን ግብ ጠባቂ በማግኘቱ ምን ያክል ደስተኛ እንደሆነ ያለፉትን ጨዋታዎች ተመልክቶ መረዳት ይቻላል። በባለንዶር የያሲን ትሮፊን ማሸነፍ የቻለ ግብ ጠባቂ ነው። ምክንያቱም ክለቡን የቻምፒየንስ ሊግ አሸናፊ ማድረግ ችሏል። ፔዥን ከዛ በኋላ በነበሩትም ጊዜያት ላይ እንዳየ ነው። በክለቡ ውጤታማ የውድድር አመትን ነው አምና ማሳለፍ የቻለው። ዘንድሮ ደግሞ በተለይም 42 ፐርሰንት የሚሆኑ ረጃጅም ኳሶችን ለማንቸስተር ሲቲ ተጫዋቾች ማድረስ ወይም ማቀበል ችሏል። ይሄ ደግሞ በእግሩ ብዙ መጫወት አይችልም ከሚባለው ግብ ጠባቂ እየቀረበ የሚገኝ ዴሊቨሪ በመሆኑ ብዙ ሰዎችን እያስገረመ የሚገኝ ጉዳይ ነው። ምክንያቱም ከዚህ በፊት ከነበረው ተጫዋቹ ሊያሳይ ይችላል ከሚለው ፐርፎርማንሱ አንጻር ስታዩት ተጫዋቹ አሁን እንዲህ አይነት ሁኔታዎችን እያሳየን ነው። ትራፎርድ በመጀመሪያዎቹ ሶስት የፕሪሚር ሊግ ጨዋታዎች ላይ ተሰልፎ ተጫውቶ ነበር እና ደግሞ ረጃጅም ኳሶችን በማቀበል ረገድ እንዲሁ ደግሞ አጫጭር ኳሶችን በማቀበል ረገድ የተቀመጡለት ቁጥሮች ነበሩ። ይሄኛው ተጫዋች ዱናሩማ ግን ከዚህም ተጫዋች የተሻለ ስለመሆኑ እያየን እንገኛለን። ኤደርሰን ሞር በግራ እግሩ መጫወት የሚወድ ግብ ጠባቂ ነው። ነገር ግን ከግራ እግሩ ባለፈ ደግሞ በቀኝ እግሩም በደንብ መጫወት የሚችል ግብ ጠባቂ ነው። ነገር ግን ሌላኛውን ተጫዋች ደግሞ እዚሁ ጋር አያይዘን ብናነሳ፣ ለምሳሌ የዱናሩማን ጉዳይ ብንመለከት ዱናሩማ በግራ እግሩ ከመጫወት ይልቅ ሞር በቀኝ እግሩ መጫወትን የሚያዘወትር ተጫዋች ነው። ስለዚህ ረጃጅም ኳሶችን በሚያሻማበት ጊዜ ወደ ግራ መስመር የሚጥላቸው ረጃጅም ኳሶች የበለጠ ይበዛሉ ማለት ነው። የቀኝ እግር ተጫዋች ነው። ስለዚህ ወደ ግራ መስመር ነው ረጃጅም ኳሶችን ሊያሻግር ወይም ደግሞ ሊጠል የሚችለው። ይህም ደግሞ በተለይም ደግሞ ለቡድኑ ማጥቃት ለቢውልዳፑ የበለጠ አጋዥ ኃይል እንደሆነ የባለፉትን ጥቂት ጨዋታዎች መመልከት ይቻላል። በጎልኪክ እንዲሁ ደግሞ በኦፕን ፕላይ ጨዋታዎች በግራ መስመር በተለይ ወደ 33 ፐርሰንት የሚጠጉ ኳሶችን የሚጠል ተጫዋች ሆኖ ተመልክተ ነዋል እና በጣም ፈጣን የሆኑ ረጃጅም ኳሶችን የሚያቀብል ከዛ ደግሞ እነዚ ተጫዋቾች ያንን ኳስ እንዲያገኙት ከፍተኛ ጥረት የሚያደረግ ተጫዋች ሆኖ እንመለከተዋለን። ይህንም በዚህ ጉዳይ ወይም በዚህ ረገድ የምናነሳው ይሆናል። ከዛ ግን ደግሞ በጎል አጠባበቁ ነገር የተዋጣለት ተጫዋቹ። ምክንያቱም ከስምንት ጨዋታዎች አምስቱ ላይ ክሊንሺት ይዞ የወጣ ወይም ግብ ሳይቆጠርበት የወጣ ግብ ጠባቂ ነው። ስለዚህ ከግማሽ በላይ ማለት በሚቻል ሁኔታ ግብ ያላስተናገደ ግብ ጠባቂ መሆኑን እየተመለከትን እንገኛለን። እንግዲህ ከማንቸስተር ዩናይትድም ጋር በተደረገው የደርቢ ጨዋታ ላይ የብሪያን ሙቤሞን አስገራሚ ኳስ የመለሰበትን ሂደት እናስታውሳለን። ተጫዋቹ እንግዲህ ያለፉትን አስር ዓመታት በድንቅ ፕሮፌሽናልነት የቀጠለ ግብ ጠባቂ ነው። ለኤሲ ሚላን የመጀመሪያ ጨዋታውን ሲያከናውን በ16 ዓመት ከ242 ቀናት ነበር ለመጀመሪያ ጊዜ በኤሲ ሚላን መለያ ፕሮፌሽናል በሆነ መንገድ ሲጫወት እየተመለከት ነው። እንግዲህ አሁን ያ ከሆነ 10 ዓመታት ተቆጥሯል። በ2015 ነበረ ያንን ጨዋታ ያከናወነው። ከዛ በኋላ ለአራት ዓመታት በፒዥ ሲቆይ በርካታ ድንቅ ጨዋታዎችን አሳልፈዋል። ክለቡ በተደጋጋሚ የሊገ ዋንጫን ሲያሳካ፣ እንዲሁ ደግሞ የቻምፒየንስ ሊግ ዋንጫን ሲያሳካ ይህንን ግብ ጠባቂ አለመጥቀስና አለማንሳት አይቻልም እና በብሬንትፎርዱም ጨዋታ ላይ ደግሞ የነበረውን ኮንፊደንስ በደንብ ያስመለከተበት ነበር። ከአርሰናል ጋር በተደረገውም ጨዋታ ላይ የነበረውን ውጤታማነት በደንብ አሳይቷል። ቲዣኒ ራይንደርስ ከሪፖርተሮች ጋር ባደረገው ቆይታ በተለይም ስለዚህ ግብ ጠባቂ ሲናገር ግብ ጠባቂው ሴቭ የሚያደርጋቸው ኳሶች እጅግ በጣም የሚያስገርሙ ናቸው እና ደግሞ ይህንን እኛን በደንብ ረድቶናል ጠቅሞናልም። ለክለባችን በራስ መተማመንን የሚጨምር ነው ብለው ሲናገር ነበር እና እንደውም በናፖሊ ከናፖሊ ጋር በተደረገ ጨዋታ ላይ ክሊንሺት አስመዝግቦ ከወጣ በኋላ ምን ያክል በጣም ኮንፊደንስ ያለው ግብ ጠባቂ እንደሆነም ጭምር ሲገለጽ ነበረ እና ቡድኑን በማጥቃቱ ረገድ በማገዙ በኩል አዳብት እያደረገ እንዳለ እያየ እንገኛለን። እንዲሁ ደግሞ ከዚህ በተጨማሪ ከቡድኑ መከላከል ጋር ደግሞ በደንብ እየተዋሃደ የመጣ ተጫዋች ነው ሲሉ በጣም ብዙዎቹ ይናገራሉ። በእርግጥ በክረምቱ የዝውውር መስኮት ከዚህ ክለብ ይለቃል የሚል ግምት አልነበረም። ግን በኋላ ደግሞ አንዳንድ ያልታሰቡ ነገሮች ተፈጠሩና ከዛ ክለብ ጋር የመለያየቱ ነገር እርግጥ ሆኗል። ተጫዋቹ ለእያንዳንዱ ነገር ዝግጁ ነው ሲባል ገና ማንቸስተር ሲቲን ከመቀላቀሉ በፊት፣ ከዛ ደግሞ ክለቡን ከተቀላቀለም በኋላ ምን ያክል ፈጣን የሆነ ስራ ደግሞ ሲሰራ እንደነበር ተመልክተናል። መስከረም ዘጠኝ ነበረ በፈረንጆቹ አቆጣጠር ወደ ማንቸስተር ከተማ በረራ ያደረገው ያ ማለት ከአንድ ቀን በኋላ ጣሊያን አምስት ለአራት በሆነ ውጤት እስራኤልን በገጠመችበትና ባሸነፈችበት ጨዋታ ላይ ነው። እንግዲህ ያ ከሆነ ከአንድ ቀን በኋላ ወደ ማንቸስተር ከተማ ያቀን ነው ይህ ማለት ደግሞ ማንቸስተር ሲቲ ማንቸስተር ዩናይትድን ከገጠመበት ከአምስት ቀናት በፊት ማለት ነው። ከዛ ልክ ከረቡዕ ዕለት ወደ ማንቸስተር ሲቲ የልምምድ ማዕከል ካቀና በኋላ ከፔፕ ጓርዲዮላ ጋር ለአንድ ሰዓት ያክል ረዘም ያለ ቆይታ ወይም ደግሞ ስብሰባ አድርጎ ነበረ። እንዲሁም ደግሞ ከስፖርቲንግ ዳይሬክተሩ ሁጎ ቫያና ጋር አብረው ቆይታ አድርገዋል። በተለይም በማንቸስተር ሲቲ ቆይታው ዙሪያ ክለቡ ከሱ ምን እንደሚፈልግ ምን እንደሚጠብቅ ጭምርና ከዛ ሚቲንግ በኋላ ደግሞ ዱናሩማ በቀጥታ ወደ ጨዋታ ነበር ያቀን ነው። ኢቭን ያንን የማንቸስተር ደርቢ ጨዋታን ብዙዎቻችሁ ታስታውሷላችሁ ምን ያክል ተጽዕኖ ፈጣሪ እንደነበር እዛ ጨዋታ ላይ የነበረውን አስገራሚ ፐርፎርማንስ ብዙዎቻችን ተመልክተናል። እና ለማንቸስተር ሲቲ አሁን ላይ ኤርሊንግ ሀላንድ በጎል ማስቆጠሩ ረገድ በጣም እየተሞካሸ እየተነሳ የሚገኝ ተጫዋች ነው። ልክ ደግሞ ከኤርሊንግ ሀላንድ ባልተናነሰ ሁኔታ ይህም ደግሞ የግብ ጠባቂ ተጫዋች ለዚህ ቡድን እየሰጠ የሚገኘው ግልጋሎት በጣም ብዙ ስለመሆኑ እያየን እየተመለከትን ነው የምንገኘው። ምናልባትም ደግሞ ቀጣዮቹ ጊዜያት ላይ በማይስተር ሲቲ ደማቅ ጊዜን ያሳልፋል እንደነ ዳቪድ ራያ ካሉ ግብ ጠባቂዎች ጋር ለክሊንሺት ይፎካከራል ተብሎ የሚጠበቅ ግብ ጠባቂ ነው ጂጂ ዱናሩማ በማንስተር ሲቲ ቤት። አሁን ክለቡን የበለጠ አዳብት እያደረገው እየመጣ እንዳለ እየተመለከትን እንገኛለን። ያው ደግሞ ግብ ጠባቂ ቦታ ላይ እንደዘነ ፐርፎርማንስ ማሳየቱ ለ ማንቸስተር ሲቲ በጣም ጠቃሚም ጭምር መሆኑን እያየን ነው የምንገኘው። እንግዲህ ቀጣዮቹ ጨዋታዎች ላይ ምን አይነት ብቃት ደግሞ ያሳያል የሚለውን በቀጣዮቹ ጊዜያት ላይ አብረን የምንመለከተው ጉዳይ ይሆናል። እስቲ ግብ ጠባቂውን በማንቸስተር ሲቲ እንዴት ተመለከታችሁት? እንዴት አያችሁት? ሀሳቦቻችሁን ልጽፉልን፣ ልታጋሩን ትችላላችሁ።